ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ይቅርታውም ብዙ ነውና እኛ ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አለ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን በያላችሁበት የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንደምን አላችሁ? እንደምን ሰነበታችሁ? ዛሬ እንደ እግዚአብሔር መልካም ፈቃድ እንደ እግዚአብሔር ሐሳብ በእግዚአብሔር ቃል ቆመን ለመኖር በእግዚአብሔር ቃል ለመውጣት ለመግባት ስለ ይቅርታ እንማራለን። የይቅርታ ምልከታ፣ ይቅርታን እንዴት እናያለን? መጽሐፍ ቅዱስ ስለ ይቅርታ ምን ይላል? ይቅርታ ምንድን ነው? በመጀመሪያ ይቅርታ ምንድን ነው? የሰው ልጅ በክብሩ ወይም በስሙ የሰው ልጅ በሀብቱ ወይም በመብቱ በሕግ ሲበደል ባለው ነገር ላይ ያለ ጥፋቱ ሲበደል፣ በሕግ ሲበደል ለበደሉ ሰዎች አቤቱታ ሳያቀርብ ብድራቱን ማለትም ቂምና በቀል ሳይኖረው መበደሉን ረስቶታል ስንል ይቅርታ አደረገ ማለት ነው። አንድ ሰው በሀብቱ ላይ፣ በሞራሉ ላይ፣ በስሙ ላይ፣ በክብሩ ላይ የሆነ በደል ሲደርስበት ያ ሰው ያንን ቂም በቀል ሳይዝ ረሳው ማለት ምን ማለት ነው? ይቅርታ አደረገ ማለት ነው። ማን እንዳደረገው ከተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በዘመነ ስጋዊው በነበረበት ሰዓት ያልደረሰበት በደል የለም። ኃጢአት አላደረገም፣ ነውር አላደረገም። ነገር ግን ተገርፏል፣ ተሰድቧል፣ መከራ ደርሶበታል፣ ወግረውታል፣ ደብድበውታል፣ ጎትተውታል፣ ምራቅ ተፍተውበታል። በዚህ መሰረት እርሱ ምን አለ? የሚሰሩትን አይውቁምና ይቅር በላቸው ብሎ የባህሪ አባቱን እግዚአብሔር አብን ይቅርታ ጠየቀ። ስለዚህ ቂም ሳይዙ በቀል ሳይዙ የበደሉትን ሰዎች ይቅር ማለት ምን ማለት ነው? ይቅርታ ማድረግ ማለት ነው። በሞራሉ ላይ፣ በስሙ ላይ፣ በክብሩ ላይ፣ በሀብቱ ላይ በሕግ ሲበደል እንግዲህ አይሁድ በሕጋቸው ብዙ ሰዎችን ወንጀለኛ አድርጎ ሲቀጡ ነበረ። እንደ ሕጋችን እያሉ ብዙ ሰዎችን እንግዲህ አንዲት ሴት በዮሐንስ ወንጌል እንደምትመለከቱ ስትዘሙት አግኝተናታል፣ ምን ትላለህ እያሉ በክስ መልክ ወደ እሷ አመጥተዋል። ህግ አለን፣ አንተ ምን ትላለህ? ስትዘሙት አግኝተናታል ብለዋታል። ኃጢአት የሌለባችሁ ካለ ውገሯት ስል እንመለከታለን። ኃጢአት የሌለባችሁ ካላችሁ ውገሩ። ምን እያለ ነው? ኃጢአተኞች ናችሁ እናንተ? እሷን ኃጢአተኛ ለማለት እሷን በደለኛ ለማለት እናንተ ማን ናችሁ ይላቸው ነበር። በዚህ መሰረት ስለ ይቅርታ መልከታ ማየት እንድንችል ጥቂት ነገር የእግዚአብሔርን ቃል እና እንማማራለን ማለት ነው። ወንድሞቼ ቤተሰቦቼ፣ ይህንን የምትመለከቱ ሁላችሁ በእግዚአብሔር ፍቅር እጠይቃችኋለሁ። ቤቱን ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ሐሳባችሁን በኮመንት አስቀምጡልኝ። ይህንን የመንፈሳዊ አገልግሎት አብረን ማገልገል አብሮ ማገልገል በጋራ ማገልገል የተሻለ አገልግሎት እንዲቀርብ ማናገር ትችላላችሁ ወንድሞቼ። ስለዚህ እንግዲህ የእግዚአብሔር ቃል ምን ይላል ስለ ይቅርታ? ቅድም ብያችኋለሁ በዚህ በትንቢተ ኢሳያስ ምዕራፍ 55 ከቁጥር ስድስት ጀምረን ስንመለከት እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው። አስቡ፣ ክፉ ሰው መንገዱን፣ በደለኛም ሐሳቡን ምን ይበል አለ? ይተው። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው። ወደ ማን ይቅረብ? ወደ እግዚአብሔር ይመለስ፣ እርሱም ይምረዋል ይቅርታውም ብዙ ነውና አሁን ስለ ሁለት ሰዎች ይናገራል። በደለኛም ይላል ሐሳቡን ይተው ተበድያለው የሚል ሰውም በቃ ይተው። ክፉም ሰው መንገዱን አያችሁ፣ ክፉ ሰው ምኑን መንገዱን፣ በደለኛም ምኑን ይተው፣ ክርስቲያኖች ሐሳቡን ይተው። ወደ እግዚአብሔርም ይመለስ እርሱም ይምረዋል። ሁለታቸው ነው። የተበደለውንም ክፉንም አያችሁ በደለኛውም ሀሳቡን በመተው ማለትም፣ ክፉ ሰው መንገዱን በመተው በደለኛውም ሀሳቡን በመተው ወደ እግዚአብሔር ይቅረብ፣ እርሱም ይምረዋል። ይቅርታውን ብዙ ነውና ወደ አምላካችን ይመለስ። አሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና፣ አያችሁ ሀሳቤ እንዳሳባችሁ የእግዚአብሔር ሀሳብ ከኃጢአተኞች ጋር ይቅርታ ከማያደርጉ ሰዎች ጋር አይደለም። አሳቤ እንዳሳባችሁ፣ መንገድም እንደ መንገዳቸው አይደለም። እንግዲህ ተበድያለሁ ብሎ መበቀል የሚፈልግ ሰው እግዚአብሔር መንገድ ላይ አልቆምም። በደለኛ ክፉም የሚያደርግ ሰው በእግዚአብሔር መንገድ ላይ አልቆምም። ስለዚህ ሁለታችሁም ተው። ሀሳቤም ከሀሳባችሁ ከፍ ያለ ነውና ይላል። ምን ያህል ወደ ታች ወረድ ብለን ስንመለከት ከፍ ብለን ስንመለከት ምን ይላል? ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ፣ ሀሳቤም ከሀሳባችሁ ከፍ ያለ ነውና። እንግዲህ ምን ያህል እኛ ከእግዚአብሔር እንደራቅን፣ ምን ያህል ከእግዚአብሔር ፍቅር እንደራቅን፣ ምን ያህል ከእውነት እንደራቅን፣ ከቃሉ ምን ያህል እንደራቅን መጽሐፍ ቅዱስ ይነገረናል ማለት ነው። አምላካችን እግዚአብሔር በነቢዩ በኢሳይያስ በኩል የሚናገረው ነው። እንግዲህ የተጠሙ ሰዎች አሉ፣ እውነትን የተጠሙ ፍቅርን የተጠሙ ከእግዚአብሔር መንገድ የራቁ ሰዎች። ቁጥር አንድ ጀምረን ስንመለከት እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑ ግዙ፣ ብሉ፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ ያችሁ። ስለዚህ ወደ እኔ ኑ፣ ምሕረት ከእግዚአብሔር ስለሆነ ምሕረት እርሱ መሐሪ ነውና ስለዚህ በመንገዷ ላይ ቆሙ፣ በእውነት ላይ ቆሙ። ነቢዩ ዳንኤልም የሚናገረው ስለ ፍቅር ነው። በትንቢተ ዳንኤል ምዕራፍ ዘጠኝ ላይ አያችሁ፣ በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ ነቢዩ ኤርምያስ የተናገረውን መነሻ በማድረግ ነቢዩ ዳንኤል የሚናገረው ነገር አለ። እስራኤል በድለዋል፣ እስራኤል አጥፍተዋል ከእግዚአብሔር ርቀዋል። ከይቅርታው ርቀዋል። ከምሕረቱ ርቀዋል። ስለዚህ ምሕረትና ይቅርታ እግዚአብሔርን ባንሰማ እርሱ ምሕረት ያደርጋል ይቅርታ ያደርጋል። ፈቀቅ ብላችኋል ግን ፈቀቅ አትበሉ እያለ ነው። ከእግዚአብሔር ይቅርታ፣ ከእግዚአብሔር ምሕረት ፈቀቅ ብለዋልና ፈቀቅ አትበሉ፣ ኑ እርሱ ይቅርባይ ነውና። በዚህ መሰረት በዮሐንስ ወንጌል ምዕራፍ 26 ከቁጥር 28 ላይ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከመሞቱ አንድ ቀን አስቀድሞ በጸሎተ ሐሙስ ራት ከበሉ በኋላ ስጋውን አንስቶ ደሙን አንስቶ ያላቸው ነገር አለ። አያችሁ፣ ይህ ስጋዬ ነው ብሉ፣ ጠጡ፣ ነገ የሚቆርሰው ስለ እናንተ አያችሁ። ከዛም በኋላ ሁላችሁ ጽዋውንም አንስቶ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አለ። ለኃጢአት ይቅርታ የማን ደም? የኢየሱስ ክርስቶስ ደም። የማቴዎስ ወንጌል ምዕራፍ 26 ከቁጥር 28 ላይ ስለ ብዙዎች ለኃጢአት ይቅርታ አያችሁ። አምላካችን ምን ያህል ኃጢአታችንን ይቅር እንዳለን፣ በዚህ በፈሰሰው ደም ይቅር እንደሚለን። ትላንት የወገዱትን ይቅር አላቸው። የሰቀሉትን፣ የተፉበትን፣ የገረፉትን፣ ያሰቃዩትን፣ ያሳደዱትን ምን አላቸው? ይቅር አለ። ክርስቲያኖች፣ እኛስ የቱ ጋ ነን? የይቅርታ ሰዎች ነን ወይስ የቱ ጋ ነን? እኛ ያለ ነው ቆም ብለን አስበናል ወይ? የይቅርታ ክርስቲያኖች ነን? ቆም ብለን እናስብ ወንድሞቼ። አያችሁ በቀል የማን ነው? ከሳሽነት የማን ነው? ቂም የማን ነው? ቂም የመያዝ አባዜ ለምንድን ነው የሚኖረን? ለምንድን ነው ይቅርታማ እናደርገው፣ በይቅርታማ እንመላለሰው። ለምንድን ነው የክርስቶስ ልብ ያለው ሰው በክርስቶስ ደም እርሱ ይቅር ብሎኛል ካለ ለምንድን ነው የሰዎቹ ይቅር የማይባባሉት? የማቴዎስ ወንጌል ምዕራፍ አምስት ላይ ይህንን ቀኝህን ለሰጠ ግራህን ስጥ ይላል። በቀል መበቀል አይችልም ክርስቲያን። ሁሉንም ለማን ብሎ ይቅር ይላል? ለእግዚአብሔር። ክርስቲያን ሲበደል፣ ክርስቲያን ችግር ሲደርስበት፣ መከራ ሲደርስበት፣ ሲሰደብ፣ ሲወቀስ ምን ይላል? ይቅርታ። ለእግዚአብሔር አሳልፎ ይሰጣል። ይቅር ይላል። ቂም በቀል አይዝም መክሰስም አይችልም ክርስቲያን። ክርስቲያን ይሰደዳል፣ ክርስቲያን ይከሰሳል። እንደ ቃሉ ስንመለከት ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምራፍ 12 ከቁጥር 18 ጀምረን ስንመለከት እንዲህ ይለናል፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ቢቻላችሁ በሰላም የምትኖሩ ከሆነ ተወዳጆች ሆይ፣ ራሳችሁ አትበቀሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሰዋለሁ ይላል ጌታ ተብሎ ተጽፏል። በብሉይ ኪዳን በቀል የእኔ ነው። እንግዲህ ራሳችሁ አትበቀሉ፣ ከቻላችሁ በሰላም ኑሩ። ጠላት ግን ቢራብ አብለው ብጠማ አጠጣው ይህን በማድረግ በራሱ ላይ የእሳት ፍህም ትከምራለና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል ለአንድ ሰው ለጠላት ለሚያሳድድ ሰው ይቅርታ ብታደርግ ምህረት ብታደርግ እሱ እያሳድድ አንተ እሱን ብትወደው በክርስቶስ ፍቅር አንተ እሱን ብትወደው ምን አደረግበት ራሱ ላይ የእሳት ፍህም ታደርግበታለ ትከምራለና ክሰል እንዴት ነው የተቀጣጠለ? ክሰል ቀይ የሆነውን ክሰል የተቀጣጠለውን ክሰል ከውስጥ አውጥተህ በመያዣ በመንጠቆ እንዴ አናቱ ለብታደርግ በዛ ልክ ታቃጥለዋለ። ሰዎች ይቅር ስትላቸው ይጸጸታሉ። ይቅርታ ማናደርግ ከሆነ ግን በቀላቸው ይብሳል። እኛም እንደነሱ የቱ ጋ ነው ክርስቲያኖች የሆንነው? የቱ ጋ ነው መንፈሳውያን ከሆነው? ዳግም መወለድ ይቅርታ ካላወቅን የቱ ጋ ነው የቱ ጓኑ ምህረት ያገኘ ነው? በፈሰሶ ደን ምህረት አግኝቻለሁ ይቅር ታግኝቻለሁ ማለት እርሱ ይቅር እንዳለ ይቅር ክርስቲያኖች፣ አባታችሁ ነው። ጸሎቱ ምንድን ነው የምለው አያችሁ፣ እየጸለይን ወደ ታች ወርደን እኛ የበደሉን ይቅር እንደምንል የበደሉን ይቅር እንደምንል አያችሁ በደላችንን ይቅር በለን። አሁን የበደሉ ሰዎችን ይቅር እንደምንል በደላችንን ይቅር በለን። የበደሉ ሰዎች፣ ያስለቀሱ ሰዎች፣ ንብረታችንን የቀሙ፣ ስማችንን ያጎደፉ ሰዎች፣ ሀብታችንን የወሰዱ ሰዎች፣ ክብራችንን ያጎደፉ ሰዎች፣ በህይወታችን ላይ በኑሯችን ላይ ጥላሸት የቀቡ ሰዎች፣ ያሳደዱ ሰዎች፣ በሃይማኖታችን ያንቋሸሹ ሰዎች የምናመልከውን እግዚአብሔር ያንቋሸሹ ኑሯችንን፣ ክብራችንን፣ አምልኳችንን ያንቋሸሹ ሰዎች እነሱ እኛን ቢያሳድዱ እኛ ይቅር ማንል ከሆነ የቱ ጋን? እኛን የበደሉን ይቅር እንደምንል በደላችንን ይቅር በለን አራት ነጥብ። ስለዚህ በቀል የማን ነው አለ። ስለዚህ ለእግዚአብሔር አሳልፈን አልሰጠም፣ ከክርስትና ወጥተናል በቀለኞች ከሆነ ቂመኞች ከሆነ ከሳሾች ከሆነ ከምን ወጥተናል? ከክርስትና ህይወት ወጥተናል። እግዚአብሔር ይርዳን። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክት ምዕራፍ አራት ከቁጥር 30 ላይ መራራነትና ንዴት ቁጣም፣ ጩኸትም፣ መሳደብም ሁሉ ክፋት ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ያችሁ መራራነትና ንዴት ቁጣም አሁን፣ የምትቆጡ ሰዎች መራራ ንዴት ያለባችሁ፣ ስድብ ያላችሁ፣ ጩኸት ያለባችሁ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዱ። አሁን ቁጣም ይሁን ጩኸትም፣ ስድብም፣ መራራ ማሳዘን፣ ማንኛውም ነገር ከክፋት ሁሉ ጋር ከእናንተ ዘንድ ምን ይበሉ ይወገዱ፣ ይላል ኤፌሶን ክርስቲያኖችን እርስ በርሳችሁ ቸሮችና እርሮች ሁሉ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ በማን በክርስቶስ ይቅር እንደተባላችሁ እርስ በርሳችሁ ይቅር ተባባሉ ክርስትና ይሄ ነው እግዚአብሔር ይቅር እንዳለን እርስ በርስ ይቅር መባባል ይቅርታ ከሌለ ክርስቶስን አናውቀም ቂም በቀል የክርስቲያን አይደለም እርሱ ይቅር እንዳለን ይቅር መባባል የቱ ጋ ነው ያለ? ነው ዛሬ ያለን ክርስቲያኖች፣ በክርስቶስ እናምናለን የምትሉ ክርስቲያኖች የቱ ጋ ናችሁ? የአሕዛብን ግብር የምንፈጽም ሰዎች ልብ በሉ፣ በሉ ለቆሮንቶስ ክርስቲያኖች የተጻፈው መልእክት በእኛ ላይ እንዳይፈጸም። አሁን እየሆነ ያለ ያ ነው። ቆሮንቶስ ክርስቲያኖች እንዴት እንዳሳለፉ ጳውሎስ እንዴት እንደነቀፋቸው ጳውሎስ እንዴት እንደወቀሳቸው ተመልከቱ። ቆሮንቶስ ክርስቲያኖች ራሳቸውን አሳልፎ ለሌላ ማንነት በአሕዛብ ወንበር ላይ በአሕዛብ ዳኞች፣ በዓለማውያን ዳኞች ይታዩ ነበረ። እርስ በርስ ሲጋጩ ክርስቲያን እዛው በክርስትና ሕይወት ይጨርሳል። ክርስቲያን በይቅርታ ይመላለሳል። ስለዚህ ለቤዛም ቀን የታተማችሁበትን እኛኮ ታትመናል ቅዱሱ መንፈስ ከኛ ጋር እኮ ነው እኛም ቅዱሱን መንፈስ እንዳናሳዝን እግዚአብሔር ይርዳን። የታተምንበትን የከበርንበትን ቅዱሱን መንፈስ እንዳናሳዝን እርስ በርስ ምን ተባባሏል? ይቅር አሁን ምንድን ነው አሮጌውን ሰው አስወግዱ ብሏል። አሮጌው ሰው ካልወገደ ካላስወገድ ነው ዛሬም እንደ አሕዛብ መንከራተት ነው። ቂም በቀል ይዘን በቀል በህይወታችን ነግሶ ይኖራል። ስለዚህ ከፍ ብሎ ምን ይላል? እያችሁ አሮጌውን ሰው አስወግዱ፣ በአይምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅዱስና እንደ እግዚአብሔር ምሳሌ የተፈጠሩን አዲሱን ሰው ልበሱ ይላል። ቁጥር 24 ላይ 23 ኤፌሶን ምራፍ 4 ከቁጥር 23 ላይ ይሄ አሮጌ ማንነታችሁን አስወግዱ ይላል። ውሸትን አስወግዱ ይላል ክፋትን አስወግዱ ይላል። ቂምን አስወግዱ፣ በቀልን፣ መራራነትን፣ ንዴት፣ ቁጣ ከነ ክፋቱ አስወግዱ ይላል። ስለዚህ እርስ በርሳችሁ ቸሮችና ርህሮች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። በክርስቶስ እግዚአብሔር ይመስገን። እሱ ይቅር ያለን በልጁ በክርስቶስ ነው። እግዚአብሔር ስለዚህ ይቅር እንዳላችሁ እግዚአብሔር እኛ ክፎች እኮ ነን። እኛ እኮ ተንኮለኞች እኮ ነን። እኛ እኮ ለእግዚአብሔር የማንገባ አውሬዎች ነበርን እኮ ጨካኞች ነበርን እኮ። እኛ የእግዚአብሔር ክብር የእግዚአብሔር ፍቅር ያልገባን ልበ አምላክ ቅዱስ ዳዊት መዝሙር መቶ ሦስት ቁጥር ስድስት ለምን ይላል? እግዚአብሔር ይቅርታ አድራጊ ነው ይላል እግዚአብሔር ይቅርታ አድራጊ ነው። ክርስቲያንስ ይቅርታ ያደርግ ማለት ነው። እግዚአብሔር ይቅር አላለንም እውነት? እግዚአብሔር ይቅር አላለንም እውነት? ዛሬ በክስ መንገድ ከሳሽ የሆኑ ሰዎች ወንድሞቻችሁን፣ የወንድሞች ከሳሽ የተባለ ዲያብሎስ ነው። ክርስቲያኖች ባለማወቅ የዲያብሎስን ስም ይዘን እንዳንገኝ እግዚአብሔር ይርዳ። እንግዲህ ከሳሽ የዲያብሎስ ተላላኪ ነው። ተሳዳቢ ቁጣ ያለበት ክፋት ያለበት የዲያብሎስ አገልጋይ ነው። ክርስቲያን ቁጣ የለበትም፣ ክፋት የለበትም፣ ተንኮል የለበትም። ክፋትና ነውርን ሁሉ አስወግዶ እንዲኖር እናስተውል። አያችሁ፣ የዮሐንስ መልእክት ምዕራፍ አንድ አንደኛ የዮሐንስ መልእክት ምዕራፍ አንድ ከቁጥር አምስት ጀምሬ ማለትም ስድስት ጀምሬ አነባለሁ ይህችን እስከ መጨረሻዋ እስከ አስር ቁጥር ድረስ ማለት ነው። እናስተውል። ከእሱ ጋር አለን ህብረት አለን የሚል ሰው እኔ ከጨለማ ጋር ህብረት የለኝም፣ እኔ በብርሃን ነው የምመላለሰው የምል ሰው ካለ እኔ የክርስቶስ ደም ለኃጢአቴ ፈሷል ካለ ኃጢአት የለብኝም የምል ሰው ካለ እናስተውል። እንዲህ ይላል ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን። ህብረት አለን ብንል በጨለማም ብንመላለስ እንዋሻለን። በጨለማ የምትመላለሱ ውሸታሞች ናቸው እያለን ነው። እውነትንም እውነትንም አናደርግም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። እንግዲህ በብርሃን ምንመላለስ ካለን ለእያንዳንዳችን፣ ከማን ጋር? ከክርስቶስ ጋር፣ ከእግዚአብሔር ጋር ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከኃጢአት ሁሉ ዛሬም ኃጢአተኛውን ዛሬም ይቅር የሚለውን ክፉንም ተንኮሉንም፣ ወደዚህ ሲመጣ ወደ ክርስቶስ ሲመጣ የልጁ የኢየሱስ ክርስቶስ ደም የክርስቶስ ደም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ቂም በቀል አስወግደን። ኃጢአት የለብን ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአት የለብን ብንል ኃጢአት ቅድም፣ እስቲ በእናንተ ዘንድ ኃጢአት የሌለበት ሰው ካለ እስቲ በድንጋይ ይውገራታል። ኃጢአተኛ እንደሆኑ መንፈሱ ከመንፈሳቸው ጋር ይመሰክራል። ዛሬ እኛ ደግሞ የእግዚአብሔር ልጆች መሆናችንን መንፈሱ ከመንፈሳችን ጋር የእግዚአብሔር ልጅ ስለመሆናችን ይመሰክራል። የእግዚአብሔር ልጅ በብርሃን ይመላለሳል። የእግዚአብሔር ልጅ ውሸታም አይሆንም፣ በጨለማ አይመላለስም። መንፈሳችሁ ከመንፈሱ ጋር ከመሰከረላችሁ የእግዚአብሔር ልጅ መሆናችሁን ታውቃላችሁ። ነፃ ናችሁ። ከኃጢአት ከበደል ከተንኮል ከነውርም ሁሉ ነፃ ትሆናላችሁ። ኃጢአት የለብን ብንል ራሳችን እናስታለን። እውነትንም እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አያችሁ፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው። አሁን በኃጢአታችን ስለ ኃጢአታችን ምክ- ምክንያት ብንናዘዝ፣ በኃጢአታችን ብንናዘዝ ኃጢአታችንም ይቅር ሊለን የታመነ ጻድቅ ነው። ማን እግዚአብሔር። ማን ክርስቶስ ኢየሱስ የታመነ ነው። ኃጢአትን አላደረግንም ብንል ሐሰተኞች ሐሰተኛ እናደርገዋለን ቃሉም በእኛ ውስጥ የለም። አው አያችሁ፣ በየጊዜው እናጠፋለን፣ እንዋሻለን። ስለዚህ ለዚህ ደግሞ ምንድን ነው የሚያስፈልገው? ይቅርታ። ይቅርባይ አምላክ ስለሆነ እርሱ ከእርሱ ምሕረት ስለሚገኝ ይቅርታ፣ ምሕረት ከእርሱ ስለሚገኝ ኃጢአት የለብኝም ብንል እንዋሻለን። ደግሞ እለት ዕለት ይላል የመዳናችን መዳናችን ፈጽሞ ስለሚል በእግዚአብሔር መስቀል ላይ ኃጢአቱ ነውሩ የተወሰደለት ሰው እለት ዕለት ጌታ ሆይ ቅድም አጥፍቼም ሊሆን ይችላል አጥፍቻለሁ ብል ትላንት ጌታ ይዋሽቻለሁ ማረኝ ብለው ሁሌ ቀራን የሆን የሚያሰው ምኑ ኃጢአቱ ይወገድለታል። ወደ ክርስቶስ ገና ወደ ክርስትና የሚመጣውን ሰው ኃጢያቱን ስለ ኃጢያቱ ብናዘዝ ይቅር የሚል የታመነ ጻድቅ እግዚአብሔር አለን። ጻድቅ መድኃኔ ዓለም አለን። ጻድቅ ፈጣሪ አለን። ስለዚህ ዛሬም፣ ነገም፣ ወደፊትም ይቅር ወደሚለው፣ ይቅርታ ወደሚያደርገው ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ መቅረብ እንዲሆነልን በቃሉ እማጸናችኋለሁ። እባካችሁ ክርስቲያኖች ወደ እውነት እንመለስ፣ ወደ ፍቅሩ ልጅ ወደ መንግስቱ እንመለስ። እያችሁ ዛሬ እኔ የእግዚአብሔር ነኝ ካለ አንድ ሰው ይቅርታን ያደርጋል፣ በይቅርታ ይመላለሳል። ቂም ተሸክሞ በቀል ተሸክሞ እንደ አሕዛብ ወዲና ወዲህ በዓለም ፍርድ በዓለም አደባባይ አይመላለስም። ክርስቲያን አይሳደብም። ክርስቲያን አይቆጣም። ክርስቲያን ይቅርባዬ ነው። ክርስቲያን በይቅርታ እንመላ ማንንም አይጠቅምም። በክርስትና በእኔ የሚኖር በክርስቶስ የሚኖር በልጁ የሚኖር በእኔ የሚኖር ስለ ራሱ ክርስቶስ በሱ የሚኖር ሰ በይቅርታ ይመላለሳል። ይህ ሃይማኖት እንዲህ ይላል። ኦርቶዶክሱ ፕሮቴስታንቱን እንዲህ እንዲህ እንዲህ ይላል። ኦርቶዶክስ ፕሮቴስታንቱ ደግሞ ኦርቶዶክሱን እንዲህ እንዲህ እንዲህ ይላል። ይሄ ይጠቅማል? ክርስቲያን አይል የምንባለው የቱጋኑ ክርስትና ኦርቶዶክሱ ፕሮቴስታንቱን መውቀስ፣ ዶክትሪን መውቀስ፣ ፕሮቴስታንቱ ኦርቶዶክሱን መውቀስ፣ መሳደብ፣ መሰዳደብ በዚህ በአንዱ ቃል በዚህ በእውነተኛው ቃል አለመግባባት እስከ መቼ ድረስ? ስለዚህ ይሄንን አለመግባባት ማራቅ፣ በቃሉ መታከም፣ በቃሉ መገዛት እግዚአብሔር እንዲሆንልን የእርሱ መልካም ፈቃድ ይሆንልን። ወገኖቼ፣ የእግዚአብሔር ጸጋና ሰላም፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። እግዚአብሔር እችን ጊዜ ሰጥቶናል። እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ፍቅሩን አብዝቶ ያድልልን። በእግዚአብሔር ቃል የምንኖር ሰዎች በእግዚአብሔር ቃል ላይ በእግዚአብሔር ሀሳብ ላይ በእግዚአብሔር መንገድ ላይ እንድንቆም እርሱ አምላካችን እግዚአብሔር ይርዳን። በቃሉ የማይኖር ሰው ካለ መጨረሻ ላይ ይጠየቃል። ስለዚህ እርስ በርስ ይቅር መባባል ያስፈልጋል። በይቅርታ መመላለስ ክርስቲያን የክርስቶስ ልብ ያለ እንጂ የሰይጣን ልብ ያለለም። ክርስቲያን በክርስቶስ ልብ የክርስቶስ ሀሳብ ቅድም በነቢዩ በኢሳያስ ሐምሳ አምስት ላይ ሀሳቤ ከሀሳባችሁ መንገዴ ከመንገዴ እጅግ ልቋል አለ። ስለዚህ ከፍ ብሏል፣ ሀሳባችሁ ከኔ ሀሳብ ወጣ ያለ ነው ብሏል። ስለዚህ ከእግዚአብሔር ሀሳብ ከእግዚአብሔር መንገድ እቅፍ ከመንገዱ ጋር ከእውነቱ ጋር የምንኖር ሰዎች በይቅርታ እንመላለሳል፣ አንሰዳደብም፣ አንወጋገዝም፣ አንወቃቀስም። በይቅርታ በምህረት በማን እርሱ ይቅር እንዳለን ምን በሉ ይቅር ተባባሉ። በቀል የኔ ነው ስለሆነ እግዚአብሔር ይመስገን። ይህንን ሁላችሁም ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። መደገፍ የምትፈልጉ አናግሩኝ። አከብራችኋለሁ። ስለሰማችሁኝ እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር።